ሀገራችን ፒዲኤፍ ፋይሎችን እንዴት አድርገን ማድረግ እንደማድረግ እንደምንችል ዙም ኢን ዙም አውት ማሳነስ ማሳለቅ ትልቅ ማድረግ ምናምን እንደዚሁ ደግሞ ከመሀል ላይ ለይቶ ማሳየት የሚለው ነገር አይተናል። አሁን ደግሞ የምናየው ነገር ምንድን ነው? እችን ስክሮል በመጠቀም ማውሳችን ላይ እችን ስክሮል በመጠቀም እንዴት ዙም ኢን ዙም አውት ማድረግ እንችላለን፣ ወደ ጎን ወደ ጎን ፋይሎችን እንትን ማማየት እንደዚሁም ደግሞ ወታች ፈር ላይ ያሉትን እና ተጨማሪ ሌላ ስራዎችን እንዴት መስራት እንችላለን፣ የሚለው ነገር ለማየት እንሞክራለን። ኦኬ እንግዲህ አሁን ኖርማሊ የማውዛችንን ስክሮል በእንትኗል ማለት ነው። ይህችኛዋን በምናሽከርክር የመካከለኛዋ ስክሮል ማለት ማሽከርከርችን በምናሽከርክርበት ሰዓት ወደታች ወደ ላይ፣ ምሳሌ አንድ ኖርማል እንደዚህ ሲሆን አንድ ፋይል ብቻ ስለሆነ ይሄ አንድ ገጽ ብቻ ስለሆነ ማለት ነው። ለዛ ዙም ኢን ዙም አውት ዙም ኢን ያደርግልኛል ታሽከረክራት ማለት ነው። ኦኬ ብዙ ገጽ ከሆነስ እንደዚህ ፒዲኤፍ ፋይል ከሆነስ ሳሽ ከረከረው ወርታችንና ወደ ላይ ይወስድልኛል። ኦኬ ሳሽ ከረከራት ነው ስክሮሯል ሳሽ ከረከራት ወርታች ወደ ላይ ይወስድልኛል። በጣም ጥሩ ከኪቦርዳችን ጋራ በመጠቀም መስመር ማድረግ እንችላለን። ኪቦርዳችን ይሄ አለ ኪቦርዳችን ኮንትሮልሽ ና ሽፍት የምትባላለች እነዚህን ሁለቱን ይኖራቸው በደንብ መጀመሪያ ኮንትሮል እንጠቀም። ኮንትሮል እንጫናት ና ኪቦርድ ላይ የራሳችን ኪቦርድ ላይ መጫን እንቻለን። ችግር ነው፣ እዚህ ጋር ሶፍትዌር ቢሰራጥ ነው እንጂ ከላፕቶፓችን ላይ ወይ ኮምፒውተራችን ላይ ኮንትሮል ይችኛዋን እንጫናትና ከዛ በኋላ እናሽከረክራለን። ማንንም እናሽከረክረ ይችኑ ማለት ነው። ይችኛዋን ስናሽከረክራት ለውጡ ነው እናያለን ዝብት የፋይል ላይ ኦኬ። ያው አሁን ወደ ታች ማድረግ ወደ ፊት ሳደርጋት ማለት ነው። ወደ ኋላ ደግሞ ወደኔ ወደኔ ስመልሳት ታያለህ። ሴላልጉ ዙም ኢን ዙም አውት ዙም ኢን ዙም አውት አሳንሳለሁ፣ አትልቃለሁ ባንን ስክሮልና ኮንትሮል መጠቀም እን ያጠፋው ኖርማል ይሆናል ማለት ነው። ታች ላይ ሽፍት ደግሞ ልጠቀም፣ ሽፍትን ደግሞ ክሊክ ላድርጋት እና ከኮምፒዩተር ላይ አረንጓዴ መሆን መች አለባት ይዤዋለሁ። አሁን ሾ ምን እንደሆነ እያየን ነው ወደ ወደ ግራ አዩ፣ ወደ ግራ፣ ወደ ቀኝ፣ ይሚን ይሳር፣ ይሚን ይሳር። ፋይሎቹ ምን ያደርጋሉ? ሙቪ ያደርጋሉ ማለት ነው። ታውታ ሽፍትን ስንደርስ ማለት ነው። አዩ ኦኬ፣ በደንብ ለውጡ ለማየት በጣም ዙሙን ከፍ እናድርገው። ኦኬ፣ እንደዚህ እናድርገውና ከዛ የና ሽፍት ብቻ ከዛ ማውዟን አሽከረክራት እዚህ ያመጣልኛል። አዩ ወደ በቀኝ በኩል እንዳለ ያለው ከዛ ደግሞ አሁንም ወደዛ ወደፊት ሳሽከረክረው እንደዚህ ያሳየኛል ማለት ነው። ወታች ወደ ላይ ለማድረግ ሁሉ ጠፋ። ና አሁን ኖርማል ለመመለስ ቅድመን ብለን ነበር። ኖርማል ለማየት እዚች ጋር መጣና አክቹዋል ሳይዝ፣ ያው ሁሉም ጠፍቶ ቅድም የነበረው ትልቅ ሳይዝ የነበረው ጠፍቶ ኖርማል ሳይዝ መጥቶልኛል ማለት ነው። ስለዚህ እንደዚህ ያደረግን መጠቀም እንችላለን። ማውዛችን ላይ በፓድም እንደዚሁ መጠቀም እንችላለን። እንግዲህ ሌላውን ደግሞ በቀጣይ ትምህርት የምናየው ይሆናል። ማንኛውም ሰፊ ጠንክሮ ሰላም